ብቻችሁ የፍቅር የልጇ አባት ነው እያሳሰባችሁ ያለው እናንተ ምን አስጨነቃችሁ? ከእሷ ማርገዝ ይልቅ የፍቅር የልጇ አባት ማን ነው አብርሽ ነው ቡርካ ነው ፎዋድ ነው እያላችሁ ነበር። ረፍ እንዴ ፍቅር የዚህን ያክል አተራማሽ ሴት ናት እንዴ? ሀጉድ እኮ ነው። ለማንኛውም አባቱ የማትጠብቁት እና የማትገምቱት እኔማ እኔማ የሆነ ሰው ሹካለኝ። እኔ ራሱ እንደናንተ ወይኔ፣ አቅለበለበ ለበኝ። ማነው አባቱ? እንዴት አረገዘች? መቼ? ስንት ወሯ ነው? አረብስማ ያላጠራሁትን ነገር ብቻ ጠይቆኝ፣ ማነው አባቱ? እናንተ በጭራሻት እንዴ እናንተ፣ አረሰው ግን በጣም ከባድ ነው። እኔማ የሰማሁትን ለማመን የከበደኝ፣ እንዴት ነው ይሄ ሰው አባቱ ሊሆን የሚችለው? የምትጠብቁት ሳይሆን የማትጠብቁት ነው። ፎዋድ እንደውም እኮ የሆነ የምጠረጥረው ሰው አለ ብሎ ነበረ። ስለዚህ ያየው ነገር አለ ማለት ነው። እና የፍቅርዬ የልጁ አባት ማን ነው? ለማንኛውም በመጀመሪያ ከዛ በፊት ፍቅርዬ ስትወልጅ ልጅቷ ሴት ከሆነች ያው እናቷን የኔ ክርስትና እናቷ ማለት ነው። ምክንያቱም ያው ክርስቲያን ስለሆንሽ ቀጥል። የሩታን ልጅ ምን ያነሳለሁ ብዬ ነበር፣ ትቸዋለሁ። ፍቅር ቀድማ ከወለደች ካላስ የፍቅርና ማነሳ እንዲህ ሁለት ልጅ ምን ይሰራልኛል? አንድ ይበቃኛል። የፍቅርዬን የሩታን ትቸዋለሁ። ሩታ በቃ ልጅ ሽን ለሌላ ሰው መስጠት ትችላለሽ። እኔ የፍቅርዬን ልጅ ነው ክርስትና ማነሳ። ቁልልጭ እንዴት ናቸው? ኔ ውድጭ ሌላ ደግሞ ወይኔ ወይኔ ነሀይሚ ኦ አሸንፉ አደለ አሸነፉ። በጣም ደስ ይላል። በነገራችን ላይ ነሀይሚ ከልጁ ጋር ላይ ቤገቡ ለምዶ ታውቃላችሁ። ሊያግዙት ፈልገው ነው። ምክንያቱም ቲክቶክ አካውንቱ ተዘግቶ ሌላ አዲስ ቲክቶክ አካውንት ከፍቶ ነበር ልጁ ማለት ነው። እና እሱን ለማበረታታት ነው ከሱ ጋር ጌም የተጫወቱትና ብቻ በጣም ደስ ይል ነበረ ሀይሚ ቆንጆ ደግሞ አብራ ነበረች። የእኔ ቸኮሌት እንዴት ነው የምታምረው ግን እናንተ! ቲክቶክ ላይ ራሱ በጣም ታምራለች እና ስራ ሸነፋችሁ። ኮንግራጁላሽን ኦኦ የሰው ሞዴል ይስጣችሁ ይባላል። እና የኔ ማሮች እንዴት ናችሁልኝ? ደህና ናችሁ? እኔ እናንተን የሚያስጨንቃችሁን ወሬ ነው ይዤ የላችሁን መጣ። ሁሌ እንደምታውቁት ና እስኪ መጀመሪያ ሰብስክራይብ አርጋችሁኛ? አላደረጋችሁኝም? ሰብስክራይብ አድርገ ወደማትሳደ ወይኔ ውደች እና የኔ ውዶች ማለት ነው፣ ትናንት ፍቅር በሰራችው ቪዲዮ ብዙ ሰዎች ማለት ነው ከሷ ማርገዝ ከሷ ህይወት መበላሸት ያሳሰባቸው አባቱ ነው። እረረር የወንድ ስም በተራ ነው የተደረደረው፣ ቦርካ፣ ፏድ፣ አብርሽ፣ እዴ ያልጠራችሁ ሰው የለም። አባቱ በጣም አሳስቧቸዋል። ይሄ ነገር እንዳሳሰባችሁን እኔም ገባኝ። እኔም ገባኝ። ካሁን በፊት ሳታረግዝ አረገዘች ብላችሁ ያላባቱ አባት ፈለዱትን ሰዎች ሁሉ አስወልጃችሁ ነበረ። አሁን እንግዲህ እውነት ሲረገዝ ደግሞ አባቱ አሳስቧቸዋል። ብዙዎቻችሁ ደግሞ ዲኤንኤ እንደ መፍትሄ ያደርጋቸዋል። ከዲኤንኤ በፊት እናቱ ትጠየቅ፣ ዋናዋ እናቱ ናት። እኔ ደግሞ ዲኤንኤ ሶስት ወር ሁለት ወር እንዴት ትጠብቃለሁ? ፈነዳለው። እሷን መጠየቅ ነው የምፈልገው። ስለዚህ እኔ ደግሞ ጠይቂያ መጣውላችሁ? አባቱ ማን ነው ፍቅር? የእውነት እያሾፈችበት ነው። እርጉዝ አይደለችም እያላችሁ ነው። እርጉዝ ናት፣ አይደለችም ከዛ አባቱ ማን ነው እሺ እስኪ ተረጋጉ። ወይኔ ጉዴ! መቅለብለብ ምንም ያቁነጠነጣችሁ አትቁነጥነጡ እንዴ ትኩ ስንት ሰው እንደሚጡ ነጣ ነጣ አባቱን ለመስማት ትክክለኛውን አባቱን ከእናቱ ውጭ ማንም ሊያቅ አይችልም። ገባችሁ አደለ? ስለዚህ እኔ ደግሞ እናቱን ነው የጠየቅኩ፣ ርጉዟን ነው የጠየቅኳት። እኔ ደግሞ ለአጽናናት ብዬ ፍቅርዬ፣ እንደምታውቀው በጣም ስለምወዳት ታወራት አለው አንዳንዴ እና እኔ ደግሞ ያው ከፍቷታል ብዬ አይዞሽ፣ የኔ ቆንጆ፣ የኔ ቸኮሌት እያልኳት ነበር። እንደው ሚዲያ ላይ ማውጣት የለብሽም የኔ ውድ እያልኳት ነበር። ብዙ ሚጠሎች ስላሉ ይደሳሰታሉ። በእርግጥ ልጅ ጸጋ ነው መታደል ነው። ነገር ግን የሆነው ሞራል ሚነካ ቃላት ሊናገሩ ይችላሉ ብዬ አጽናናዋት ነው የምላር ጌታችሁን እኔ ፍቅርዬ ንግራ እኮ ነው የምታጋቡኝ እና ተረጋጉ። አባቱን ለመስማት መረጋጋት ያስፈልጋል። መቸኮል አያስፈልግም። እንደውም ቡና ቤት ዛችሁ ብትሰሙኝ በጣም ደስ ይለኛል። ገብቷችኋል አደለ? የዚህና እክል አባቱ ያስጨነቃችሁ ዲኤንኤ ድረስ ሶስት ወር ድረስ እንዴት ትፈነዳላችሁ እንዴ? እኔ የታችሁ እያለው ሶስት ወር ስትጠብቁ ልትኖሩ ነው እንዴ? አራጉድ ፈላ፣ አራጉድ ፈላ። ተው እንጂ። እኔ የታችሁ እያለው ሶስት ወር እንዴት ትጠብቃላችሁ? ፍቅርዬ እያለች እዟን ከተናገረች አባቱን መናገሩ አይቀርም ዲኤንኤ ድረስ ሕክምና ድረስ ምን አለፋችሁ፣ እኔታችሁ ነግራችኋለሁ። እና ፍቅርዬ አረገዘች። ኦ ማይ ጋድ! ኦ ማይ ጋድ! ኦ ማይ ጋድ! እዚህ ሰርፕራይዝ ሰርፕራይዝ ነው የሆንኩትን ይህን ነገር ስሰማ ሰርፕራይዝ። ተረጋጉ። ወይኔ ጉዴ! አሁን እኮ አባቱን አባቱን ነገር እንትን አትበው ይምላል። ሰርፕራይዝ ነው የሆንኩት፣ በቃ አረገዝኩ ስትል ምክንያቱም የእርግዝና ጸባይ ሰሞኑን ሳየው ነበር፣ እየተነጫነጨች ነበር፣ ትነጫነጫለች፣ ጸባዩ ቀየረ ምናምን፣ ወይኔ ይህች ልጅ ምን ሆናት እያልኩ ነበር። እና እርጉዝ ነኝ ስትል እኔ የገመትኩት ሲሆን፣ በቃ በጣም ነው ሰርፕራይዝ የሆንኩት። ሰርፕራይዝ ስትነጫነጭ እኔ ግራ ገብቶ ነበር። እና ለማንኛውም ፍቅርዬ እርጉዝ አ አይደለችም አባቱ ማን ነው እንዴ ያልተረገዘ ልጅ እንዴት አባት ይኖረዋል? ጋይስ፣ አባቱ ማ ነው? አባቱ ማ ነው ሳታረግዝ? እናንተ አባቱን ጭራሽ ተጠይቃላችሁ? የምን አባት ነው ደግሞ የምታመጡብን? ፍቅር ሲጀምር ድንግል ነኝ አላለችም። ረጉድ ረጉድ ረጉድ ረፍቅር ከንቺን አልጠብቅ እርጉዝ ነኝ አለች ስትል እንግዲህ ሰርፕራይዝ ብዬ ነበር እና ስጠይቃት አንቺ የምርሽ ነው? እንዲ አርግዘሽ ነው እንዲ? ፍቅር ምን ሆነሽ ነው? እንዴት እንደዚህ ታዋርጅኛለሽ? እኔ ለአንቺ ጠበቃ ቁሜ ኩሩ ሴት ናት ያለጋ ብቻ ምንም ነገር አታደርግም እያልኩ እንዴት ማሸው ዳቦ ታደርግኛለሽ? እንዴት ታዋርጅኛለሽ? በጎቹ በኮሜንት እንግዲህ ነገ አጥበው ሊያሰጡኝ ነው። ምን ብዬ ልሰራ ነው ቪዲዮ? እንዴት እንዴት እንዴት ታዋርጅኛለሽ ብዬ እኔ መጠየቅ አረባክሽ ስለፈጠረች ስለፈጠረ ይቅርታ ፍራንክ ነው ያኔ በቃ እርጉዝ አይደለሁም ማለት በቃ ፍራንክ እንደሆነ ኮ ፈዋድ ሲምል ማወቅ ትችላላችሁ ወላ ላዚ ምናምን እያለ እና ፍቅር እርጉዝ አይደለችም ብትሆን እንደዚህ ሚዲያ የምታወጣ ይመስላችኋል እ ጉድኮ ነው ፌመስ ሆናችሁ እንደዚህ አይነት ነገር አያወጡም ሲጀመር ማለት ነው ሲቀጥል ታክሊል ለማገባው በቤተ ክርስቲያን እንደሆም ቄስ ለማገባው አላለችም ፈዋድን የተለያየሁት ለዚህ ነው እኔ በሃይማኖቴ ነው ማግባት የምፈልገውና ፍቅር እንግዲህ እንደውም ድንግልናት እያንዳንድሽ ማለት ነው በቤተ ክርስቲያን የምታገባው እንጂ እንደዚህ ጋር ጦጥ ቦታ የምትጋድም ሴት አይደለችም። ከአብረሽ ጋር ምናምን ከአብረሽ ጋርም በቃ እንዲሁ ቤስት ፍሬንድ ነበሩ፣ ቪዲዮ ይሰሩ ነበር። ፍቅረኛሞችም ሆነው ቪዲዮ ይሰሩ ነበር ምናምን ምናምን በቃ እና ፍቅርዬ ድንግልናት እርጉዝናት አባቱ ማኑ ላላችሁ መልሱን ያገኛችሁ ይመስለኛል። የቸኮላችሁም ካላችሁ ያው እንግዲህ ሳይረግዝ አባት አይኖርም፣ ልጅ ሳይረግዝ አባት አይጠየቅም ልላችሁ ፈልጌ ነው። አሁን ፍቅር ምንዋ ነው እርጉዝ የሚመስል? አንጀቷ ተሰልቦ እንዲህ ወደ ኋላ ገብቷል። ምንዋ ነው እርጉዝ የሚመስለው? ጉድ ኮ ነው እናንተ። እና ፍቅርዬ አላረገዘችም ምናምን በቃ በቀደም ስላናደዷት በቃ ብድሯን ልትከፍል ነው። ብድሯን ልትከፍል ነው። እንግዲህ ያጨናነቀቻቸው ፉአድ እንግዲህ ሄዶ አብርሽን ሩዋንዳ ሊያደርገው ነው ከአንተ ነው የተረገዘው ብሎ ዱባይ ሲመለሱ ከና አብረሽ ጋር ድራማ መስራት ፈልገው ነው። አብረሽ ነው እንዲበይ ብሎ የሚያሳያት ማለት ነው። እንደዚህ ብለሽ ጀምሪ፣ ከዛ እኔ እመጣለሁ፣ ከዛ ፈዋድ መቶኔን ይጠይቀኛል፣ ከዛ ሩታ ታብዳለች። ምን በቃ እቺ ድራማ አብረሽ እጅ ሁሉ አለበት ብዬ ልማስ የአብረሽ እጅ አለበት። ምክንያቱም ፈዋድና ፍቅር ከተለያዩ ስለቆዩ ከአብረሽ ነው እንዲባል ይፈልጋል። አብረሽ ስሙ እንዲጠራ ይፈልጋል። ዩትብ ቻናሉ ሰሞኑን ቅዝቅዝ ብሎ እንደበረዱ እና ዩቲብ ቻናሉን ማንሳት ስለፈለገ ከፍቅር ጋር ሊያነካካ ነው። ከዛ ሮታ ታለቃቅሳለች። ፍቅርዬ አዋርግዥ ያለው ትላለች። ከማን ነው? ከአብረሽ ነው። በቃ እንደዚህ ብለው ድራማ ሊሰሩ ነው እንጂ ፍቅር እንደዛ አይነት ወራዳ ስራ የምትሰራ ሴት አይደለችም። ብታረግዝም ጸጋ ነው፣ ግን ያለጋብቻ ነውር መሰለኝ። ነውር ነው አሉ እንግዲህ እና በጎችዬ እንግዲህ ደስታችሁ ደፍርሷል። አሁን ተናዳችኋል፣ እርግጠኛ ነኝ። አላረገዘችም ስትባሉ ያው ማሸማቀቅ ስለምትፈልጉ በትንሹም በትልቁም፣ ስለዚህ አትደሳሰቱ ልላችሁ ፈልጌ ነው። ፍቅር ያው ብዙ አላማ ያላት ልጅ ናት። እንደዚህ የምታረግዝ በጭራሽ እርጉዝ አይደለችም። እናንተ ዝም ብላችሁ ግን እንፈትፍትባት ትንሽ ምን ሆናችኋል? እና ቪዲዮ ሰምታችሁ ሳጨርሶ አትሳደቡ እሺ። አሁን የመጀመሪያውን ሰምቶ ስንት ሰው ኮምቷል?